ውድ የሄልዝ ኤዱኬሽን ቻናላችን ተከታታዮች እንኳን በድጋሜ ወደዚህ ቻናል መጣችሁ። በዛሬው ዕለት የምንማማርበት የጤና አጠባበቅ ትምህርት ርዕስ ትኩረት የሚያደርገው የቲቢ በሽታን ለመከላከል ከእያንዳንዳችን ምን ይጠበቃል የሚለው ላይ ትኩረት አድርገን እንማማራለን። ከዛ በፊት ግን ይህ ቪዲዮ በዋናነት የሚጠቅመው የአኗኗር ሁኔታችሁ በስላም ኤሪያ አካባቢ ላይ የምትኖሩ የህብረተሰብ ክፍሎች እንዲሁም የስራ አካባቢያቸው በቂ የሆነ የአየር ዝውውር የሌለበት እና በጣም ብዙ ደንበኞች የሚስተናገዱበት የስራ አካባቢ ከሆነ እንዲሁም ተጓዳኝ የጤና ችግር ያለባችሁ የህብረተሰብ ክፍሎች ከሆናችሁ የምትጠቀሙት የመንገድ ትራንስፖርት የአብዛኛው የህብረተሰብ ክፍል የሚገለገልባቸውን ባሶችን ወይም አውቶብሶችን የምትጠቀሙ የህብረተሰብ ክፍሎች ይህ ቪዲዮ በዋናነት ብታዳምጡት የሚጠቅመው ለእናንተ ስለሆነ እድሉን አግኝታችሁ፣ ድሉ ገጥሟችሁ ቪዲዮውን ካገኛችሁት ባታሳልፉት በጣም ጥሩ ነው። ብታዳመጡት ይጠቅማቸዋል ማለት ነው። ከዚህ ውጭ ግን ሌሎች የህብረተሰብ ክፍሎችም ብታዳመጡት ይጠቅማል። ለዚኛው ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። አሁን በቀጥታ ወደ እለቱ ፕሮግራም እንግዲህ የቲቢ በሽታ በአለፈው ክፍል አንድ ፕሮግራም ላይ አቅርቤላችኋለሁና የትኛውንም የህብረተሰብ ክፍል የሚያጠቃ ተላላፊ የሆነ በሽታ እንደሆነ በክፍል አንድ ቪዲዮ ላይ ተመልክተናል ማለት ነው ለምሳሌ ከዓለማችን የህብረተሰብ ክፍል ውስጥ አንድ አራተኛ የሚሆነው ህብረተሰብ በቲቢ በሽታ አምጭ ተዋሲያን እንደተጠቃ አይተን ነበር። በቲቢ በሽታ አምጭ ተዋሲያን ከተጠቃው አንድ አራተኛው የዓለማችን ህብረተሰብ ውስጥ በቲቢ በሽታ የሚያዙትና የቲቢ በሽታ ምልክት የሚያሳዩት የህብረተሰብ ክፍሎች አህዛዊ ቁጥራቸው ከአምስት እስከ አስር ፐርሰንት እንደሚሆን ተመልክተናል። ታዲያ እኛም ከነዚህ የህብረተሰብ ክፍሎች ውስጥ እንዳንመደብ የቲቢ በሽታን በብቃት መከላከል ከእያንዳንዳችን ይጠበቃል ማለት ነው። ስለዚህ እኛ የቲቢ በሽታ ተጠቂ የህብረተሰብ ክፍሎች ውስጥ እንዳንመደብ ከእያንዳንዳችን ምን ይጠበቃል የሚለውን ነገር በዛሬው የጤና ጠባቅ ፕሮግራማችን ለማየት እንሞክራለን ማለት ነው። ስለዚህ በቲቢ በሽታ እንግዲህ እንደምናውቀው የቲቢ በሽታ እንደምናውቀው ከህመም እስከ ሞት ድረስ ከሚያደርሱ በሽታዎች አንዱ ነው። ግን የትኛችንም ግለሰብ ብንሆን በቲቢ በሽታ መጠቃት አንፈልግም። በቲቢ በሽታ አላስፈላጊ ህልፈተ ህይወት ላላስፈላጊ ህልፈተ ህይወት እንድንጋለጥ አንፈልግም። ስለዚህ ይህንን ማንፈልግ የህብረተሰቡ ክፍሎች ምን ምን ልናደርግ ይጠበቅብናል የሚለው ነገር ስንመለከት ቢያንስ አምስት ነገሮችን ማድረግ ከእያንዳንዳችን ይጠበቃል ማለት ነው። የመጀመሪያው ነገር ቲቢ ምንድን ነው የሚለውን ነገር በአግባቡ መረዳት ያስፈልጋል፣ ማወቅ ያስፈልጋል፣ ማጤን ያስፈልጋል። ለምን እውቀት በራሱ የቲቢ በሽታን ለመከላከል በጣም ትልቅ አቅም ስለሆነ ማለት ነው። ስለዚህ ከእያንዳንዳችን የሚጠበቀው የመጀመሪያው ተግባር ምንድን ነው? ቲቢ ምንድን ነው የሚለውን ነገር ማወቅ ያስፈልጋል። ሁለተኛ፣ ከእያንዳንዳችን የሚጠበቀው ነገር ምንድን ነው? የቲቢ በሽታ የመከላከያ ክትባት አለው። ሶ የቲቢ ክትባትን መጠቀም ያስፈልጋል ለእነማና የቲቢ ክትባት የሚሰጡ በኋላ በዝርዝር መለስበታለሁ፣ ግን የሚመለከታቸው የህብረተሰብ ክፍሎች የቲቢ ክትባት አገልግሎት መጠቀም ይጠበቅባቸዋል ማለት ነው። በሶስተኝነት ከእያንዳንዳችን የሚጠበቀው ምንድ ነው? የቲቢ በሽታ ምልክቶች ናቸው ከምንላቸው ውስጥ የተወሰኑትን ካየን ራሳችን ወደ አቅራቢያ ወደሚገኘው ጤና ተቋም በመሄድ የቲቢ ምርመራ ማድረግ ያስፈልጋል ማለት ነው። ስለዚህ በሶስተኝነት ከእያንዳንዳችን የሚጠበቀው ምንድነው? የቲቢ ምርመራ ማድረግ ይኖርብናል ማለት ነው። በአራተኛነት ደረጃ ከእያንዳንዳችን የሚጠበቀው ነገር ምንድን ነው? የቲቢ ምርመራ ውጤታችን ቲቢ በሰውነታችን ውስጥ እንዳለ የሚያረጋግጥ ከሆነ ሐኪሙ በሚያዘዝልን መሰረት የቲቢ መድኃኒት በአግባቡ መጠቀም ያስፈልጋል። በአምስተኛነት ከእያንዳንዳችን የሚጠበቀው ኃላፊነት ወይም ተግባር ምንድን ነው? የቲቢ በሽታ በውስጣችን እንዳለብን በምርመራ ከተረጋገጠ ከተረጋገጠብን ከእኛ ጋር የቅርብ ግንኙነት የነበራቸው ሰዎች የቲቢ ምርመራ እንዲያደርጉ ማድረግ ያስፈልጋል። ከተገኘባቸውም እነሱም የቲቢ መድሃኒቱን በአግባቡ እንዲጠቀሙ ማድረግ ያስፈልጋል ማለት ነው። ስለዚህ አምስት ተግባራትን በደንብ በደንብ መከወን ያስፈልጋል ማለት። እስኪ በተናጥል እንያቸው ምን ማለት ነው? ምን ማለታችን ነው? እነዚህን ስንል ማለት እነዚህን ተግባርና ኃላፊነት እያንዳንዳችን መወጣት አለብን ስንል ምን ማለት ነው የሚለው ነገር እስኪ እንመልከት። የመጀመሪያው ነገር እንግዲህ የቲቢን ምንነት በአግባቡ መረዳት ያስፈልጋል ነው። ለምን ካል ቲቢን ባወቅ ነው ልክ ስንከላከለው ነው ውጤታማ የሆነ የቲቢ መከላከል ስራ ልንሰራ የምንችለው ማለት ነው። ስለዚህ ቲቢን ማወቅ በአግባቡ መረዳት ያስፈልጋል ስንል ቲቢ ምንድን ነው? በምንድን ነው የሚመጣው? እንዴት ነው የሚተላለፈው? የበሽታው ምልክት ምንድን ነው? ሰዎች ለቲቢ በሽታ እንዲጋለጡ የሚያባብሱ አባባሽ ምክንያቶች ምንድን ናቸው? የሚሉትን ነገሮች በአግባቡ ማወቅ ወይም መረዳት ከእያንዳንዳችን ይጠበቃል ማለት ነው። ስለዚህ የመጀመሪያው ተግባርና ኃላፊነት ቲቢን በመከላከል ረገድ ከእያንዳንዳችን የሚጠበቀው ነገር ምንድን ነው? ቲቢ ምንድን ነው የሚለውን ነገር ማወቅ፣ መረዳት፣ ማጤን፣ መገንዘብ ያስፈልጋል ማለት ነው። ከቻልን ከራሳችን ባለፈ ሌሎች ሰዎችም ቲቢን እንዲያቁት፣ እንዲያጤኑት፣ እንዲረዱት ማድረግ ይጠበቅብናል ማለት ነው። በሁለተኝነት ደረጃ ከእያንዳንዳችን የሚጠበቀው ምንድን ነው የሚለውን ነገር ስንመለከት አስቀድሜ እንደነገርኳቸው የቲቢ መከላከያ ክትባትን መጠቀም ያስፈልጋል። በተለይ ወላጆች ከሆን ወይም በቅርቡ ልጅ ለመውለድ እቅድ ያለን የህብረተሰብ ክፍሎች ከሆን ልጆቻችን እንደተወለዱ የቲቢ መከላከያ ክትባት ስላለው እና የህጻናት ደግሞ ተፈጥሯ በሽታን የመከላከል አቅማቸው በጣም ዝቅተኛ ስለሆነ የቲቢ ክትባት አገልግሎት ለህፃናት ይሰጣል። ስለዚህ ልጆቻቸውን እንደተወለዱ የፖሊዮና የቢሲጂ ክትባት ወይም የቲቢ መከላከያ ክትባት ስለሚሰጥ በማስከተብ ኃላፊነታቸውን ልትወጡ ግድ ይላል ማለት። ስለዚህ የቲቢ ክትባት አገልግሎትን በአግባቡ መጠቀም ያስፈልጋል። ቲቢ ለመከላከል ወይም ቲቢ የቲቢ በሽታ የሚያስከትለውን አላስፈላጊ የጤና ችግር ለመቀነስ ለማስወገድ ወይም ለመግታት መከተብ ማስከተብ ከእያንዳንዳችን ይጠበቃል ማለት ነው። በሶስተኝነት ደረጃ ከእያንዳንዳችን የሚጠበቀው ነገር ምንድን ነው? የቲቢ ምርመራ ማድረግ ያስፈልጋል። በተለይ በተለይ ያው በርካታ የቲቢ በሽታ ምልክቶች አሉ። በተለይ በሽታው ከያዘን ስለዚህ ቢያንስ ቢያንስ ሁለት ሳምንትና ከዛ በላይ ተከታታይነት ያለው ሳል ካለብን ራሳችንን ለቲቢ በሽታ ተጋልጫለሁ የሚል ጥርጣሬ ራሳችን ላይ በማሳደር በአቅራቢያችን ወደሚገኝ ጤና ጣቢያ ሄደን አስፈላጊውን የቲቢ ምርመራ ብናደርግ ጥሩ ነው። በወቅቱ ወይም በቶሎ ጠርጥሮ መመርመር የሚያስገኘው ጠቀሜታ በጣም ላቅ ያለ ነው። አንደኛ በሽታው ከፍተኛ የሆነ ችግር ሳይፈጥርብን በቶሎ መታከም እንችላለን። ሁለተኛ የቲቢ ህመሟን ወይም ህመምተኛ ሆነን ለአቅራቢያዎቻችን፣ ጓደኞቻችን፣ ቤተሰቦቻችን ወይም ዘመዶቻችን በሽታውን ሳናስተላለፍ ቶሎ እንዲገታ ማድረግ እንችላለን። ስለዚህ ብዙ ጥቅም አለው። መመርመር ጥሩ ነው ማለት ነው። በአራተኝነት ደረጃ የቲቢ ምርመራ ውጤታችን በሰውነታችን ውስጥ ቲቢ እንዳለበት ካረጋገጠ ሐኪም የሚያዘዝልንን የቲቢ መድኃኒት በአግባቡ መጠቀም ያስፈልጋል። በአግባቡ መጠቀም ስንል በቀን የታዘዘልንን የመድኃኒት መጠን ሳንቀነስ ሳንጨምር መውሰድ፣ በቀን በተመሳሳይ ሰዓት በየቀኑ መውሰድ ያስፈልጋል ማለት ነው። ከዚህ ውጭ ካደረግነው ግን አላስፈላጊ የጤና ችግር በራሳችን ላይ እንዲፈጠር ልናደርግ እንችላለን ማለት ለምሳሌ ተመሳሳይ ሐኪም ያዘዘልንን የመድኃኒት መቅጠን በአግባቡ አለመጠቀም መድኃኒቱን የተለማመደ የቲቢ በሽታ ወይም የቲቢ ተዋስ ዲቨሎፕ እንዲደረግ እድል ልንሰጠው እንችላለን ማለት ነው። የሆነ ማለት ደግሞ በጣም በጣም አስቸጋሪ የሆነ መድኃኒቱን የተለማመደ የቲቢ በሽታ እንዲፈጠር እድል ልንሰጠው እንችላለን ማለት ነው። ስለዚህ ሐኪም ካዘዘው ውጭ መጠቀም አይጠበቅብንም፣ ግን ሐኪም የሚለንን ምክር እየሰማን በአግባቡ መጠቀም ያስፈልጋል ማለት ነው። ስለዚህ በአራተኝነት ደረጃ በአግባቡ ልንወጣው የሚገባው ተግባርና ኃላፊነታችን የቲቢ በሽታ ከተገኘብን መድኃኒቱን በአግባቡ በትክክለኛው መጠን በትክክለኛው ሰዓት መውሰድ ያስፈልጋል ማለት። ተሽሎናል ብሎ ማቋረጥ ተገቢ አይደለም። ሐኪም ቃችሁ እስከሚለን ድረስ በአግባቡ የታዘዘልን መድኃኒት መውሰድ ያስፈልጋል ማለት ነው። በአምስተኛ ደረጃ አስቀድሜ እንደነገርኳቸው እንግዲህ የቲቢ ህሙማን ሆነን ቲቢ በደማችን ውስጥ ተገኝቶ ነገር ግን እስከምናውቅ ድረስ ቲቢ በውስጣችን መኖሩ እስከሚነገረን ድረስ ሳናውቅ ከኛ ጋር የቅርብ ግንኙነት የነበራቸው ሰዎች ከነበሩ ራሳቸው ቢመረመሩ መልካም ነው። ተመርምረው ግን ልክ እንደኛ በውስጣቸው የቲቢ በሽታ ከተገኘባቸው ሕክምናቸውን በአግባው እንዲከታተሉ ማድረግ ከኛ የሚጠበቅ ተግባርና ኃላፊነት ስለሆነ በአምስተኝነት ደረጃ ከኛ ጋር የቅርብ ግንኙነት የነበራቸው ሰዎች ተመርምረው ራሳቸውን እንዲያውቁ ማድረግ ከእያንዳንዳችን ይጠበቃል ማለት ነው። ስለዚህ ይህንን ተግባርና ኃላፊነታችንን በአግባቡ በመወጣት የቲቢ በሽታ ሊያደርስ የሚችለውን ጥቃት ይከላከሉ የለቱ ቁልፍ መልእክቴ ነው። ስላዳመጣችሁኝ አብራችሁኝ ስለቆያችሁ በጣም እያመሰገንኩ በቀጣይ በኤች አይቪ ኤድስ በሽታ ምንነት ላይ ትኩረት ያደረገ አዲስ የጤና ጠባብ ትምህርት ይዤላችሁ እመጣለሁ። እስከዛው ድረስ ግን ባይ ባይ ባይ ባይ ባይ ባይ ሀቢ ናይስ ታይም።